አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ መደመጥ ያለባቸውን ትኩስ ሰበር መረጃዎችን በዚህ ሰዓታችን ይዘንላችሁ ቀርበናል። እንግዲህ በዛሬው እለት የወንጀል ቅጣትን አወሳሰን በሚመለከት አዲስ ረቂቅ አዋጅ አዲስ መመሪያ መውጣቱ ነው ከደቂቃዎች በፊት የተሰማው። በመላው ሀገሪቱም ላይ ይህንን ረቂቅ አዋጅ ተግባራዊ ለመደረግ እየተሰራ እንደሚገኝና በኢትዮጵያ ላይ ተግባራዊ እንዲደረግ ተወስኗል። በዝርዝር ወደ እናንተ እናደርሳለን። ከዚሁ ጋር ተያይዞ በዛሬው ዕለት የአዲስ አበባ ከተማ አስተዳደር በሰባት አጀንዳዎች ላይ ተወያይቶ ውሳኔ አስተላልፏል። ይህም ከዚህ በፊት ኅብረተሰቡ ሲያነሳው የነበረ ጥያቄ መሆኑንም ተመልክተናል። እንግዲህ የሁለቱንም ዝርዝር መረጃ እንዲሁም በርከት ያሉ መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ በዛሬው ዕለት እጅግ በርካታ መረጃዎች ወጥተዋል። በተለይ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ ያለውን የዋጋ ንረት የሚፈታ መንግስት አዳዲስ መመሪያዎችንና አዳዲስ ፖሊሲዎችን ቢወጣ፣ ከዚሁ ጋር ተያይዞ አንዳንድ ስግብግብ ሰዎች የሚሰሩት ስራ ህብረተሰቡን ለከፋ ችግር እየዳረጉት ይገኛሉ። በዛሬ ዕለትም እንግዲህ ከዚሁ ጉዳይ ጋር ተያይዞ ለማህበረሰቡ በቅናሽ እንዲሸጥ የቀረበን ምርት በህገወጥ መንገድ ሸጠው ለግል ጥቅም በመዋል በሙስና ወንጀል የተጠረጠሩ ግለሰቦች አሉ። በተለይ እነዚህ ግለሰቦች የንግድ ባንክ ደንበኞች ማለትም የንግድ ባንክ ዋና ስራ አስኪያጆች መሆናቸው እጅግ በጣም የሚያሳፍርና የሚያስነውር ተግባር ነው። በዛሬ ዕለት አገር ጉዳስ ብሏል። የእሱንም መረጃ በዚህ ቪዲዮ ውስጥ ወደ እናንተ እናደርሳለን ወደ መጨረሻ ላይ በቅድሚያ ግን በዛሬው እለት የወንጀል ቅጣትን አወሳሰን በሚመለከት አዲስ ረቂቅ አዋጅ አዲስ መመሪያ መውጣቱ በዛሬው እለት ተሰምቷል። ይህም በሀገሪቱ በመላው ኢትዮጵያ ላይ ተግባራዊ እንዲደረግ ነው ትዕዛዝ የተሰጠው። ታዲያ ይህ ረቂቅ አዋጅ በውስጡ ምን ምን ይዟል፣ ምን ምንስ ክልካሎ አለው የሚለውን ወደ እናንተ እናደርሳለን። እንግዲህ የወንጀል ቅጣትን አወሳሰን ላይ የተዘጋጀ ረቂቅ መመሪያ በሀገር አቀፍ ደረጃ ለመተመሳሳይ ወንጀሎች ተቀራራቢ ውሳኔ ማሳለፍ የሚያስችል መሆኑን የፌዴራል ጠቅላይ ፍርድ ቤት ነው በዛሬው ዕለት ያስታወቀው። በተሻሻለው የወንጀል ቅጣት አወሳሰን ረቂቅ መመሪያ ላይ የቅጣት እርከን ያልነበራቸው የወንጀል አይነቶች መካተታቸውም ተገልጿል። የፌዴራል ጠቅላይ ፍርድ ቤት በወንጀል ቅጣት አወሳሰን ረቂቅ መመሪያ ላይ የክልልና ከተማ አስተዳደር የፍትህ አካላት በተገኙበት በአዲስ አበባ የውይይት መድረኩን በዛሬው ዕለት አካሂዷል። በዚህ ጊዜ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት የተሻሻለ የወንጀል ቅጣት አወሳሰን ረቂቅ መመሪያው የፍትህ ስርዓቱን ለማሻሻል በሚያደርገው ጥረት ከፍተኛ እገዛ ያደርጋልን ብለዋል። ታዲያ ይህ ረቂቅ መመሪያው በወንጀል ቅጣት ውሳኔ አሰጣጥ ሂደት የሚነሱ ቅሬታዎችን በመፍታት የወንጀል ሕጉን ግቦች ማሳካት በሚያስችል መልኩ ተገማች ውሳኔ ማስተላለፍ እንዲቻል መዘጋጀቱም ተነግሯል። በተጨማሪም ረቂቅ መመሪያው የቅጣት ደረጃ እርከን ያልነበራቸው ወንጀሎችን በማካተት በፍርድ ቤት የሚሰጡ ውሳኔዎች ተቀራራቢና አስተማሪ እንዲሆኑ የሚያስችል መሆኑም አስደሳች ያደርገዋል። በተሻሻለው የወንጀል ቅጣት አወሳሰን ረቂቅ መመሪያው ላይ በአስገድዶ መስፈር፣ በሰው መግደልና በሌሎች የወንጀል ድርጊቶች የቅጣት እርከን ከፍ እንዲሉ መደረጉንም አብራርቷል። በዚህም ዳኞች ለተመሳሳይ የወንጀል ድርጊት ተቀራራቢ፣ ተገማችና ተአማኒ ውሳኔ ማስተላለፍ ያስችላል ማለታቸውን ኢዚያ በዛሬ ዕለት ዘግቦታል። ሌላው መረጃችን የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው አራተኛ ዓመት ስምንተኛ መደበኛ ስብሰባው በሰባት አጀንዳዎች ላይ ተወያይቶ ውሳኔ አስተላልፏል። በዚህ መሠረት አንደኛ፣ ሀገራዊና ማህበራዊ ፋይዳ ላላቸው የማኒፋክቸሪንግና ሌሎች ፕሮጀክቶች የሚውሉ የቦታ ጥያቄን መርምሮ ማጽደቁ ተገልጿል። እንዲሁም መደበኛ ያልሆነ የጎዳና ላይ የንግድ ስርዓትን ለማስያዝ ይረዳ ዘንድ የተዘጋጀ ረቂቅ ደንብን ተወያይቶ ማጽደቁን የአስተዳደሩ ኮሚኒኬሽን ቢሮ መረጃ አመላክቷል። በሌላ በኩል በምሽት የንግድ ቤቶችና የትራንስፖርት አገልግሎት መስጫ ለማራዘም በወጣው ደንብ ዝርዝር ላይ ተወያይቶ አጽድቋልም ተብሏል። በተጨማሪም የተርሚናል አገልግሎት አሰጣጥና ቁጥጥር ረቂቅ ደንብ ላይ ተወያይቶ አጽድቋል። ሌላኛው ካቢኔ ተወያይቶ ያጸደቀው አጀንዳ የአዲስ አበባ አመራር አካዳሚ አደረጃጀትና አሰራርን ለመወሰን የተዘጋጀ ረቂቅ ደንብ እንደሆነም ተገልጿል። በሌላው ደግሞ የመብራት አገልግሎት አስተዳደር ባለስልጣን ማቋቋም ደንብ ቁጥር 166 ዝባር 2016 ለማሻሻል የወጣ ረቂቅ ደንብ ላይ ተወያይቶ ማጽደቁም ተጠቅሷል። በመጨረሻም የገቢር የመጠጥ ውሃ ፕሮጀክት እንዲሁም ለመተባበር የቀረበ የውሳኔ ሀሳብ ላይ ተወያይቶ በሙሉ ድምፅ ውሳኔ አሳልፏል መባሉን እዚያ በዛሬው ዕለት ዘግቦታል። በሌላው መረጃችን የሩዝ ምርትን በህገ ወጥ መንገድ ሸጠው ለግል ጥቅም አውለዋል ተብለው የተጠረጠሩ የንግድ ባንክ እንግዲህ ደንበኞችን የሚያስተናግዱ ድርጅት አባላቶች እጅግ በጣም አሳፋሪ የሚባል መረጃ ወጥቷል። ለህብረተሰቡ በቅናሽ እንዲሸጥ የቀረበ የሩዝ ምርትን በህገወጥ መንገድ ሸጠው ለግል ጥቅም በመዋል በሙስና ወንጀል የተጠረጠሩ ግለሰቦች ተከሰሱ። የፍትህ ሚኒስተር የሙስና ጉዳዮች ዳይሬክተሮች አቃቢ ህግ ትላንት ከሰዓት በኢትዮጵያ የንግድ ባንክ ስራ ኮርፖሬሽን በቃሊቲ ፍጆታ እቃዎች ንግድ ስራ ዘርፍ የመጋዘን ስራ አስኪያጅ አድማሱ በቀለ ከበደ፣ በኮርፖሬሽኑ በቃሊቲ ፍጆታ እቃዎች ንግድ ስራ ዘርፍ ረዳት የሽያጭ ሰራተኛ ጌትነት ኃይሉ ገብረ ጻዲቅና ፍቃዱ በቀ ሳለ ጨምሮ በስድስት ተከሳሾች ላይ የተሳታፊ ደረጃውን ገልጾ የሙስና ወንጀል ክስ መስርቷል። ይህ የወንጀል ህግ አንቀጽ 32 ንጽ ቁጥር 1 ሀ አንቀጽ 33 እና የሙስና ወንጀልን ለመደንገግ የወጣው አጅ አዋጅ ቁጥር 881 እዝ ባር 2007 አንቀጽ 9 ንዑስ ቁጥር 1 ሀ ንዑስ ቁጥር 2 እንዲሁም በዚህ በሙስና ወንጀል አዋጅ ቁጥር 31 ንዑስ ቁጥር 1 እና 2 በተጨማሪነት ደግሞ በአንድ ተከሳሽ ላይ ብቻ አዋጅ ቁጥር 780 እዝ ባር 2005 አንቀጽ 29 ንዑስ ቁጥር 1 ሀ እና ሐመሮ ሐስር የተመለከተውን ድንጋጌ በመተላለፍ የሚል ክስ በየደረጃው ቀርቦባቸዋል። በቀረበው ዝርዝር ክስ ላይ እንደ ተመለከተው ተከሳሾች በጥቅም በመመሳጠር ለራሳቸው የማይገባ ጥቅም ለማግኘት በማሰብ መንግስት ገበያውን ለማረጋጋት በጃፓን መንግስት በኩል ከውጭ የገባ የሩዝ ምርትን ለሕብረተሰብ ስራ ዩኒዮኖች በኩል በዝቅተኛ ዋጋ ዝቅተኛ ገቢ ላላቸው የማህበረሰብ ክፍል እንዲሸጥና ለምግብ ዋስትና ፕሮጀክት ክፍያ እንዲውል አቅጣጫ የተሰጠው 4668 ባለ 30 ኪሎ ግራም ከረጢት ሩዝ ጥቅምት 2 2016 በ6 ሚሊዮን 86980 ብር ከ4 እስከ 6ኛ ለተጠቀሱ ግለሰቦች በእጅ አዙር እንዲሸጥ ማድረጋቸው ተገልጿል። የፌዴራል ከፍተኛ ፍርድ ቤት ልደታ መደብ አምስት የሙስና ጉዳዮች ወንጀል ችሎት ትላንት በተከሳሾቹ ላይ የተመሰረተው የክስ ዝርዝር ለተከሳሾች እንዲደርስ በማድረግ ክሱን ለመመልከት ለመጋቢት 2 ቀን 2017 ቀጠሮ መዞሩ ተሰምቷል። እንዲህ አይነት አሰራር እንግዲህ እጅግ በጣም ብልሹ አሰራር ነው፣ መቅረት የሚገባው ነው እያልኩኝ ቪዲዮ ላይክ ላይክ ሸርሽር አድርጉት እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ